ያ ሰላም ያ ሰላም ሰላም ሰላም ሰላም እንደት ናችሁ? ውድ የተከበራችሁ ቤተሰቦቻችን፣ እነሆ እንግዲህ ጉዞ ወደ ታላቋ ጉራጌ ልናደርግ አይደለም። ቡታጅራ ነው የምንሄደው። ቡታጅራ ደግሞ ለዜግነታችሁ ይከፈላችኋል። እንዴ ምንም ተወሩ ማለት ነው። ምንም መስቀል በዓል ምክንያት በማድረግ ወደ ጉራጌ ክልል ልንሄድ ነው። ቀያጅላችሁ አጅላችሁ እንደይ ሄደን እና ጋይስ እንግዲህ የበለጠ መላጣ በጣም ብዙ ኬሚካሎችን በመጠቀም እንዲሁም ደግሞ አላስፈላጊ እጾችን በመጠቀም እያደገለት ይገኛል። ኮንግራ ወንድሜ፣ ይቀመጥ ይቀመጥ። ኦኬ ጋይስ እንግዲህ ይደርሰናል። በዶልፊን ነው እንደምን ሄደው ሰበር ነገር የለም። ተስፈርጋለሁ ቦም ሰላም ብያለሁ። አንበሳው እንዴ! ልጅ አለ። ጉዞ ወደ ታላቁ አጉራጌ የሰው ዘር መገኛው ወደ ሆነችው አይደል ወጉራጌ ብቻ ጋይስ አብራችሁን ቆዩ። በጣም ቸኩዬ ነው። ሙሉ ቪዲዮም በደንብ አልከፈትኩትም፣ ግን ዋናው ሀሳቡ ምንድነው? ወደ ጉራጌ ልንሄድ ነው፣ ክትፎ ልንበላ። ለመጀመሪያ ጊዜ ነው ጉራጌ ክልል የምንሄደው። ጀማው ከዚህ ወደ ፊት ያለው ህዝብ ራሱ ሌላ ታሪክ ነው እና ያለውን ነገር በደንብ እናሳያችኋለን። ከእንቅልፍ ተነስቻለሁ። ወጥተን ያልኩት በጉራጌ ደስ አለኝ። ኦኬ፣ ጋይስም እዚህ ጋ ነዳጅ እየቀዳን ነው። እዚህ ጋ ደግሞ አንድ ልጅ አለች። ያለ ነዳጅም አትንቀሳቀስ፣ ቡና ካልጠጣች ማለት ነው። አይሆንም፣ አይሆንማ። ለምን አቆረጠኝ? እየተቆላው ነው። እዚህ እኔ ኤግዛሚሩ ለእሷ ተብሎ ነው ጋይስ የተቆመው። የኢኮኖሚ ዋልታ ቡና ቡና

ሙሉ ሰዓቱን ተኝቶ በመምጣት ሪከርድ የሰበረው ልጅ። አራት ሰዓት እንዳልተኛው ነገራቸው። ምን ስታረግ እንዳልተኛም ነገራቸው። ጠዋት መኪናው ጠዋት ሰዓት ይመጣል ብለውን ም ማርያም ከዛ በኋላ ከሳር ሳር ይጣራ። አ በቃ መጣሁ። አሳ ልበላ ነው ጋይስ፣ አሳል ሊበላለት ነው አሳ መብላት በብልሃት። የዝግዋይ አሳ ይላል ይሄው። እዚህ ጋር ደግሞ ፍርፍር የእኔ ነው እነዚህ ልጆች እንግዲህ አበለኋቸው የት ነው በማ አሳ ቤት ዞአይ ነው የሚገኘው። በልተዋል፣ ጠጥተዋል። ባቱ ከተማ ጽጌ እስፕራይት ጋዙን እያወጣች ነው የምጠጣው። ውሀ አላት የቤዛ ጥረት። አትለያዩም፣ በነገር አትለያዩም። እኩል ናችሁ። አይደለም። እንደዚህ ከፊቷ ብቆም አልከልላትም። ማርያም እና ጋሽ ዛሬ እንግዲህ ወደ ቡታጅራ ለመሄድ አሁን የምንገኘው ከተማ ዙሪያ ጥምጥም የመጣ ነው መንገዱ። ቅርብ ነበረ፣ አዋሽ ያለው መንገድ ተዘግቶ ነው እኮ። ግን ቅርብ ነው ቡታጅራ ገብተን ዞሮ ዞሮ አይቀርም። አይቀሬ እኮ ነው ይሄ ጉዳይ አይቀሬ ነው። እና ገይስ በለን ጠጣም፣ ቤዛ ትንሽ ወደን ቆርጧት እየተወያየንበት ነው። ምንድ ነው መፍትሄው? ባለይ እና ገይስ ይህን ይመስላል። ብሎጋችን አብራችሁን ሁኑ። እዮዬ ሽር ኸማ ገኒን የቲወርጂ ሸረት ሜት በነአ ዐበረ ሩሲ ዘውጂ እንነዮሬ ወረት ይኸው እንግዲህ አስመጪው ይሄ ነው፣ ብራዘር ወሰብ ወሰብ እኮ

በየአምስት ኪሎ ሜትር እያቆምን ነበረ። አስር ጊዜ ይሆናል። ለሽንት ያቆም ነው። እና ዌልካም ቱ ጉራጌ። ደስ አለኝ። በጣም ነው ደስ ያለህ። በጣም ጎረቤት። ጎረቤት ቡና ምናምን ጠጥቶ እየመጣችሁ እንዳታስቸግሩ ደግሞ። አንቺ ወደዚህ ዙርጠሩ ሲያምር ትመጫለሽ ተደብቀሽ። ኦኬ ጋይስ ሩማችንን እንያብረን። መብራቱ እንደዚህ ነው። በቃ ይህን ይመስላል። አልጋችን ይህንን ይመስላል። እዚህ ጋር ማንበቢያ ቦታ አለ። ቴሌቪዥን አለን። እዚህ ጋር ፍሪጅ አለን። ምን አለው? ምንም የለም። ኧረ በጥባጭ ምንድን ነው? ቪዲዮ አለ፣ ስራ፣ ምግብ። እሺ፣ ቆይ ሩሚን እያሳየሁ ነው። እዚህ ጋር ቁም ሳጥን አለ፣ ልብሳችን እንትን የምንልበት ካዝና አለ። አይ አይ ቶቶ ምንም ብር እና እዚ ጋ ደሞ ነይ ቤዛ ለይና ነው መሰለኝ ይሄ ነገር እንትን ሁለት ነው። በጣም ቆንጆ ቤት ነው። መታጠቢያ ቤታችን አለ። በጣም ቆንጆ ቤት ዋው በጣም ኦኬ ኔክስት፣ ደግሞ ወደ ገጠሩ ክፍል እንሄዳለን። ገጠር ነው ያለውን ቫይብ ማየት የፈለኩት መጥቻ አላቅም ከዚህ በፊትና ገጠር ትልቅ የጎጆ ቤት ምናምን ምናምን ኮባ ያለበት ምናምን አለ አደለ? እዛ በሬ ሲታረድ ምናምን ያለው ቫይብ አሪፍ ይሆናል። ልረፍ፣ በጣም ደክሞኛል እና አብራችሁን ቆዩ እሺ። ጋይስ እንግዲህ ያረፍንበት ሆቴል እዚህ ነበረ። በጣም ደክሞን ነበረ። ትንሽ አረፈን ምናምን። አሁን ደግሞ ወደ ገጠር ውስጥ ልንገባ ነው። አያትሳት ያለ ቡታጅራ ነው። እቺ ጽጌሬዳ የምትባለው ቡታ በቃ በቤልኩበት አለ ጽጌ ማለት በጣም ልነግራችሁ አልችልም። እንዴ ነው አትባል ለደግነት ነው ወንነቴ መልካምነቷ። አዎ፣ ከምንም በላይ መልካምነቷ። ስለራሴ ብዙ መናገር ስለማልችል አንተ ተናገር። ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካምነቷ እዚህ ጋር እንደምትመለከቱት እንግዲህ ከቡታጀራ ተነስተን ወደ ገጠሩ ክፍል እየገባን ነው። መሽቶብናል፣ ግን ተስፋን ቆርጥም፣ ወደፊት ነው እየገሰገሰን ነው። አብራችሁን ቆዩ ጋይስ። ምን እንደተፈጠረ ታውቃላችሁ? በዚህ መኪና እየመጣን ማለት ነው። በጣም ዳገት ቦታ ላይ ነበር እና ከኋላ ኮፈኑ ተከፈተ። ኮፈኑ ተከፈተ እና ጎማው ወጣ። አይታወቅም ማለት ነው እና ታገኘ ታገኘ

ምንም እኮ አይታየው ይወላጁ ራል ፋሚሊ ዋው! ይችላል ይችላል ይችላል። አሪፍ ሄደ ነው መልሱ። ወዴት? ወራገሬ ይቺ ደግሞ ጅል ናት ጋይስ እ ምን ማናት በለድሽ እንዴ? አይ ውይ፣ ውይ! ሰይ፣ ሰይ፣ ሰይ! ምን ታደርጊ ነው? እዚህ የመጣ ነው እ ጎበዝ ልጅ ጎበዝ ልጅ ነሽ ግን አንቺ። እየሄድን ነው። ገና አልጀመርንም። መንገዱን እያሉ ነው ማርያም እመቤቴን

መጣፊ አታጣሚ ጥሩ አይደለም እስ ይሆን ዝንጀሮ እና ለማንኛውም፣ ከታዘናበሉልን ሁላችሁ እንዳይደብራችሁ ምርጥ የወገራ ማረቂያ ያለን በደንብ እንበላለን እና ደግሞ ልክ ስድስት ሰዓት ሲሆን በግ እናርዳለን።

ገንዘብ የፍቅር አመት ያድርግልን። አሜን። አባት እናቴ እድሜያችሁ የማቶ ሰላመት ይሁን። አሜን። እኛም ብላችሁ የመጣችሁ በሰላም እኛም እዝጌር ያሰንብተናል። አሜን። ይመርቅ ያብቃነ አሜን። ቅሪ ባዮች ልን ይርቀየን ያብቃነ አሜን። እዝጌር በሰላም የበለጠ ይሰብስብልና አሜን። ሁሉም ይሰብስብልና አሜን። ያገኘን ዓለም ይግባልና አሜን። ነገርኛ ሰላም ይሁን አሜን። ያሰማና አሜን። ያፈጀና አሜን። ሁሉን እዝጌር ይብላቦ አሜን። ረዲ ባየላለ አሁታል ሰንጎ የቲስ ክም ቋሚር አነን በልሙ ክብልም ያናህ ቡሩኩን ሙሊ አገሪ ሰላም ሆን ኢትዮጵያ ሜ ሜጥ ይበደት ይተሁን አሜን። አሁን ለምትታረደው ነገር የምትበላው ምን ሆነ ነው ጻህ

አልተከበረም እንግዲህ እዚህ ጋ የምታዩት ልጄ ነው።

ጋይስ በጣም የገረመኝ ነገር በጣም የሚያምር ቤት ላሳያችሁ እና ደግሞ ሌላም ነገር አላሳያችሁ ምን እንዳየው በጣም ገርሞኝ ነው የወላችሁ። እዚህ ጋር ሰው አለ። እዚህ ጋር ምግብ መስሪያ ምናምን ነው ቤት ውስጥ። በጣም የገረመኝ ነገር ማለት ነው በግ አለ። ሌላ ፍየል፣ ላም። ማርያም በጣም ነው የገረመኝ። በጣም ደስ አይልም። ይሄ ለበግ ነው። ይወጣሉ። በጣም ይገርማል። በጣም ነው ማርያም። ሽንታቸው በዚህ ወርቅ ነው በቃ። አዎ ሽንታቸው፣ ለሽንታቸው ደግሞ ይሄ ተሰርቱላቸዋል። ከዚህ መቶ ይሄው በዚህ ይወጣ። በፍጹም በዛ መውጣታቸው ነው ማርያም። በጣም ነው ደስ የሚለው። ቤቱን ቀጥ አድርጎ ያዘው። ምን ነው የሚባለው? እንትና በጉራጌኛ ችባ ነው በአማርኛ በአማርኛ ችባል ችባል ችባል። እሺ፣ ዶሮዎቹስ አንድ ላይ በቃ መታመን ምናምን የለም ከበሽታ ጋር ከምንም ጋር አይገናኙም። ያንተ ዶሮዎች ብቻ ናቸው። እሺ፣ እነዚህ እነዚህስ እንትኖች እነዚህ ምግብ ማብያ ናቸው። ምን ልናል? የምግብ ማብያ ነው። ይሄ ታላቅ ነው። እቺ ነው ነው መካከለኛ ለትንሹ ትንሽ እንዴ! አንድ ሰው ይሄ ሁሉ ልጅ አለው ማለት ነው ወይስ የልጅ ልጅ? ኦኬ ነው። ኦኬ፣ ደስ ይላል። እሺ፣ ትልቅና ትንሽ ሲሆኑት፣ ለምንድን ነው ትልቅና ትንሽ ነው በጣም ነው የገረመኝ። ማርያም እዚህ ጋር አለ ቤተሰብ፣ እዚህ ጋር እዚህ ነው። እኔ እዚህ ብተኛ እንደውም ደስ ይለኛል። እዚህ ጋር መተኛ አለ። እዚህ ጋር ደግሞ ላሞች ምናምን አሉ ማለት ነው። አሜይዚንግ ነው። ደስ ይላል በጣም

ሁያናባከውራጌ ምንም ትሆን የበለጠ ቤት የትኛው ሊሆን ይችላል? ይኸው ቤታችን ይሄ ነው የሚሆነው። ውስጥ የሚገርማችሁ ምን እንዳልሰቀያለሽ በረት በግ አለ፣ ዶሮ አለ። በዚህ በኩል እንደገባችሁ የሰው መተኛነ አሳይቻችኋለሁ። ደግሞ አጠቃላይ በጉራጌ የነበረን ቆይታ በጣም በትንሹ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ ባይ።